ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም የማስተላልፈው በድካምና በጉንፋን ጫና ስር ሁኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተሉ አኳኋን በጽሑፍ አቀርባለሁ ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ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 የሚል ነበር። ቆይቶም የማራን ህዝብ በብዙ ፀያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃም ብቻ ሳይሆን ቀበቶሆንም አስፈትቻም በረክካለሁ ብሎ ዘመተ። ቁጭ ብለናን ሞት ያለ ትውልድ ይህ ሰውዬና ምስለኔዎች እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ይገኛ ወዳጆቻችን እንዲያስታውሱት ጠላት ደግሞ